የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀይምዬ እንግዲህ ከጠፋችበት ብቅ ብላለች። ብቅ ብትልም ግን በተንኮል ነው የመጣችው ማለት ነው። በተንኮል መምጣቷ ደግሞ ብሩኬን አስቆጥቶ እንግዲህ መኪናውን አስነስቶ ሄዷል ማለት ነው። እሱን አፍቀው በስስት ሊያቅፋት እና ሊስማት ቢመጣ እሷ ግን በጭንቀት የተሞላ ቀን እንዲሆን ስላደረገችበት በጣም ተናዶ ብሩኬ መኪናውን አስነስቶ ሄዶ ነበር ማለት ነው። እንግዲህ ብሩኬ በንዴት እና በልክ እሷን ለመበቀል ብቻ ጥሏት እንደሄደ አዲስ አበባ ነው የምፈረው። ምክንያቱም እሱን አፍቀው ያገኛት ሄዶ ነገር ግን እሷ በሌላ ነገር ስትቀበለው የፍራንክ ሶስ ብሩኬን በጣም ነበር ያናደደው ማለት ነው። ምክንያቱም እንደዛ ደንግጦ ከዛ በኋላ ፍራንክ ነው ሲባል በጣም ነው የተናደደው። ሶ ብሩኬ ምናልባት ተናዶ ጥሏት አዲስ አበባ እንደሄድ ብቻ ነው የፈረው። ምክንያቱም ይሄ ፍራንክ ከባድ ነው። ብድሬን መልሳለሁ፣ ብድሬን መልሳለሁ ሲባባለው ልጆቹ ሌላ ነገር ውስጥ ነው የሚገቡት። በእርግጠኝነት እኔ ብዙ ጊዜ ፍራንክ አታብዙ አታብዙ ላለ አሁን ከዛ መንገድ መተሻውን ብሩኬ እንደዛ ማድረግ ነበረብሽ፣ ሀይሚዬ። አንቺ ራሱ ናፍቆሽ ማቀፍ እየፈለግሽ በሳም እየፈለግሽ እንደዚህ አድርገሽ ታባረሪ ዋለሽ አስጎፍታ እኳ የፍራንክ ሶስ የተመታ ይሁን ለማንኛውም ሀይሚዬ እንደዛ ማድረግ የለብሽም ነበር። ዞሮ ዞሮ ቡራ አደራህ አደራህ ይህን በቀላሉ ይህን እንትን ብድሬን መልሳለሁ ብሎ እኔ ጥሏት እንዳይሄድ ብቻ ነው ምፈራላት። ከዛ በኋላ እንግዲህ እሷን ብቻዋን ወደ አዲስ አበባ ትሄዳለች ብዬ አስባለሁ። ብድሩን ለመመለስ ሲል ይህን ነገር ሊያደርገው ይችላል የሚል ሀሳብ አለኝ በእኔ በኩል። እናንተስ ምን ታስባላችሁ? ብሩኬ እንዴት ነው በዚህ ምክንያት በደንብ እንደዚህ ሊናደድና ሊቃጠል የቻለው? ሲቀጥል ደግሞ ብዙዎቻችሁ ፍቅርዬ ናፍቀናለች፣ ናፍቀናለች እያላችሁ ነበረ። አዎ በጣም ነው ምትናፍቅን ሁሌ ስለማትመጣ ነው የራሱ በጣም ነው የምናደደው። ነገር ግን የማትመጣበት ምክንያት ደግሞ እሷ ትምህርትና ስራ ስለሆነ ያው ትምህርቷን ደግሞ በደንብ መማር ስላለባት ያው ተማሪ ስለሆነች አብዛኛውን ጊዜ ቪዲዮ ለመስራት አይመቻትም። ሲቀጥል ደግሞ እነሱ ለየብቻ ስለሚኖሩ ተደዋውሎ ተጠራርተው ምናምን ነው ቪዲዮ የሚሰሩ። አይዲያ የሆነ ሰው አምጥቶ ምናምን። ብቻ ቪዲዮ መስራት በጣም ድካም ነው። እዚህ መጥቶ እንደምናየው ተቀርጾ፣ ኤዲት ተደርጎ፣ ፖስት ተደርጎ እኛ ቁጭ ብለን እንደምናየው በጣም ቀላል አይደለም። እነሱ በጣም ብዙ ጊዜ ነው የሚያቃጥሉበት። አይዲያዋን ለሚናገሩት ነገር መርጦ ነው የሚናገሩት የሚናገሩት ኤዲቲንግ አለ፣ በጣም ብዙ ነገር አለ። ሰው ፍቅር ደግሞ ይህን ሁሉ የምታጠፋበት ብዙን ጊዜ ሊኖራ ስለማይችል ነው የምትጠፋው። እና ዛሬ ትመጣለች ብዬ ተስፋ አደርጋለሁ። ሄለንም እንግዲህ ከሸበለው ጋር ዛሬ እንደምትመጣ እርግጠኛ ነኝ። ምክንያቱም ሰሞኑን የጠፉት ያው ስለ ታመመች ነው። ብዙዎቻችሁ ግን ጥሏት ሄዶ ምናምን ብለው ነበር። ነገር ግን እንደዛ አይደለም። ሶ ዛሬ ሊመጡ ይችላሉ፣ ፍልቅልቅ እያሉ እንጠብቃለን ትናንት እንግዲህ ይመጣሉ ብያችሁ ነበር ጧት ማታ እንግዲህ መጡ ማለት ነው ሶ ዛሬም ሊመጡ ይችላሉ በአዲስ ነገር ነገር ግን ብዙዎቻችሁ ደግሞ ለቢኒያም ቻናል ይከፈትለት ቻናል ይከፈትለት እያላችሁ ጥያቄ እያቀረ ወይኔ ችኮላ ወይኔ ችኮላ ምን አለ በደንብ ብናውቀው በደንብ እናውቀው አንዴ ምን አስቸኮላችሁ ከእሷ ቤት አስወጥታችሁ ሌላ ቦታ ለማባረር እረ ወይኔ እረ ወይኔ አሁን እኮ ዩቲበሮች የራሳቸውን ቻናል ከከፈቱ መፈርጠት ጀምረዋል ና ያው መክፈት ችግር የለባትም። ሄሉ ለብዙ ሰው ከፍታም ታውቃለች። ሶ ትከፍተለታለች። መክፈትማ ምን አስቸኮላችሁ ታዲያ? ያ ትንሽን ለማመድ ትንሽን ለማመድ በደንብ መተዋወቅ አለበት እኮ አንድ ቻና ላይ ሲሆነው ደግሞ በደንብ ቪው የሚኖራቸው ሰው ገቢውን ሸር እያደረጉ ይሆናል። ነገር ግን አሁን ባንዴ ምንድን ነው እናንተ ቆይ ዴ ህዝቤ ጥቅመኛ ሆኗል እኮ ጋይት፣ እንዴት ናቸው ኔ ውዶች፣ ኔማሮች ለድምጽ በጣም ይቅርታ ወይ ጉድ ደግሞ ዛሬ ጎረምሳ ጎረምሳ እያጫወተኝ ነው ግን ያው ጧት ስለሆነ ነው። ጧት ማለት ጧት ተነሳው፣ ግን ከሰው ጋ አላወራ ምን ኮ እዚህ እኮ እዚህ እንደመንጣጣ አይደለም። አይ እኔ ጧት ጧት ማውራት እንዴት እንደሚያስጠላኝ ጧት ሰው ካያወራኝ በጣም ነው የምናደደው። እና ያው በደንብ ስላላወሮበት ድምጤ አልጠራም እንጂ ድምጤ የስ አይናው ድምጤ አትናደዱ፣ ጋይስ አትናደዱ። እኔም በማወራው አማርኛ መፍትሄ ነው፣ እንደፈለገኝ የማጣመመው እንደ ውድኩ ነው። እናላችሁ እኔ መሞላቀቅ አይመቸኝም፣ ሰ ድምፄ የጠዋት ድምፅ ስለሆነ ነው። ጠዋት ሳይሆን ረፍዷል፣ ግን ስላላወራሁ ጸጥ ብዬ ስራዬን ስሰራ ስሰራ፣ ማዳም ደግሞ ዛሬ እግዚአብሔር ይስጣት አልተጨቃጨቀችም እና ስሰራ ስሰራ እና ያረፈድኩት ሶ ስላላወራሁበት በቃ እንደዚህ ነው የሆነው ማለት ነው። እናላችሁ ስለ ራሴ ማውራት ጀመርኩ። ደግሞ አንቺ ወራኛ እስኪ ዘንበይ። እናላችሁ የኔ ውዶች ሰብስክራይብ ካላደረጋችሁ ብታደርጉ በጣም ነው ደስ የሚለኝ፣ በጣም ደስ ይለኛል። እና ሰብስክራይብ አድርጎ የኔ ማሮች ሲቀጥል ደግሞ ስመኝ ለምን ነው የምት ገረፍ ጭው በስርዓት አታዋሪም እንዴ? አረጉድፈላ አንዳይ ታወንጂ ጋይስ ታወንጂ። ሁሌ ቁም ነገር ሁሌ ኮስተር። እኔ ቁም ነገር እንደወራና ኮስታራ ሁኝ ማወራበትን ቪዲዮ ከፈለጋችሁ ሌላ ዩቲዩብ ቻናል አለ። የእውነት ሰብስክራይብ አድርጉ። የፈለጋችሁት ድራማ ምናምን ፈተፍትላችኋለሁ እዛ ጋ። ኮስታራ ሁኝ የማወራው ኮስታራ ከየት አመጣሁት ነው? ምን ኮስተራ እናይ ኦ ማይ ይችላል ኦ ማይ ጋድ ኦ ማይ ጋድ እና ሊንኩን ላስቀምጥላችሁ፣ ሰብስክራይብ አድርጉኝ። እነዛ ኮስታራ ሁኝ የማወራበትን ታያላችሁ። ከዛው ውጭ በዚህ ቻናል ግን እኔ ፈታዘና ፈታዘና ነው የምልበት እንጂ እንደዚህ መኮሳተር ምናምን ነው የምችኝ። አሃ ጉድ እኮ ነው። እኔ ሁለት አይነት ባሪና ሌ በነገራችን ላይ ኮስታራ መሆን ይችላለሁ፣ መሳቅም እችላለሁ። ሶ በዚህ ደግሞ ከሆነ እኔ መዝናና ደስ ይለኛል። እናላችሁ አልገለፍጣችሁም። ምንድነው ላወራችሁ የመጣሁት መሰላችሁ? አይ እናንተ ነገር አይ እናንተ ነገር አይ እናንተ ነገር የመጣሁበት ነገር እኮ አስረሳችሁኝና ስለ ሀይሚ ላወራ ነው የመጣሁት ትናንትና እነ ሀይሚ ጥፍት ብሎ ሶስት ቀን በጉጉት ንፍቅ ንፍቅ ንፍቅ ብለዋቸው የማዳም ቅመም ብሎ መስራት አንቺ የመንግስት ሰራተኛ ነሽ እኛን መደብቆ ምት ያላሉ እንዴ የማድረግ ዝም በሰጧችሁ እኮን ይህንም ጨምሮ እኮ ነው ያልኩ። የመንግስት ሰራተኛ ሲጀመር ከኛ ደሞዝ ያነሰ እኮ ነው የሚከፈለው። አረ ፈጣሪ አድርገኝ እንዴ የመንግስት ሰራተኛ ሆኜ ደግሞ በወሩ ሶስት ሺ አራት ሺ እየተከፈለኝ መከራ የልኝ እንዴና አላችሁ። የኔ ውዶች፣ ማለት ነው የመንግስት ሰራተኛ እኮ ከኛ ያነሰ ደሞዝ እንደሚከፈል ታውቃላችሁ። እኛ ማለት ነው ከዶክተር ከምናም ከምናም በላይ ነው የሚከፈለን። ግን ችግሩ ምንድን ነው አትሉኝም? ከእነሱ በላይ ከተከፈለ ለምን አትንቀየርም? አትም እንዴ፣ ችግራችን አያያዝ አንችልም፣ አያያዝ አንችልም። እያየነውን አቦዤዲ በሄድንበት ገበያ ሁሉ እየገዛን ላገኘነው ሰው ስጦታ እየሰጠን ለጠየቀን ሰው ሁሉ ብር እንዲህ እያንበሸበሽን መሬት ላይ እንደምናፍሰው እንዴት ነው የምንቀየረው? እንጂ የኛ ደግሞ እስከ መንግስት ሰራተኛ በላይ ነው ሰው እኔ መንግስት ሰራተኛ የሚለው ስም ያንስብኛል የኔ ጌታ። ሌላ ይቀየርልኝ። የማዳም ቅመሞች ነው የምፈልገው። ሶ ሀይሚዬን ፍቅ ብለዋት ነበረ። ከዛ በኋላ ሀይሚ መጣች። ስትመጣ በጣም ደስ አላል። ከቡራ ጋር መጡ፣ ተገናኙ ብለን ደስ ብሎን ሳንጨርስ ብሩኬን አቃጥለው ሊደፉት። ሲተቃቀፉ ሲሳሳሙ ምን ሲሉ ሮማንቲክ ይሰሩ እናያለን ስንል እነሱ በጸብ በአምባጓሮ ባይ ባይ ኦ ኦ ስላየናችሁ በጣም ደስ ብሎናል። ግን ሀይሚን እንደዚ አይነት ታንኮል መስራት የለብሽ። የምሬን እ እኮ ነው እንዴ! ጨጓራ በሽታ ልታስይኑ እንዴ? ልጁ ናፍቋት እየካለበ እየካለበ ሲመጣ ሌላ ጦስ፣ ሌላ ወጥ አዘጋጅ ተጠበቀችው። ሶ ብሩኬ ተናዷል ማለት ነው። እቺን ነገር ደግሞ መመለስ አለበት። ጠብቂኝ እያለ ነው። ሶ ብሩኬ ምን አይነት ፍራንክ ሊያደርጋት ይችላል? ግምቱ እኔ ግን ሲመስለኝ ጥሏት አዲስ አበባ ሜርና ሚመስለኝ። በደንብ ሳላቅፈ ዋለች። ይሀይሚ፣ አንቺ ማቀፍ በዛም። ከፈለሽ እንደዚህ አይነት ተንኮል ማድረግ ነበረብሽ፣ እየለብሽም ነበረ። ስለዚህ ፍራንክ አታብሽ። ተይ ሀይሚ፣ ተይ። ፍራንክ አታብሽ። ፕራንክ እየረሳው፣ ፕራንክ፣ እናንተ። ፕራንክ አታብሽ። ጥ ነው ስሙሽ። ክላከቢር አስቸገራችሁኝ። ተመልካቾች ና ሀይሚዬ ፍራንክ ባታቢዎች ጥሮ ነው ምክንያቱም ብድር ስትመላለሱ ከባድ ነገር ሊፈጠርባቸው፣ እርግጥ የትናንት ነው ፍራንክሽ። አይ ከባድ አይደለም፣ ያናድድ አይደለም። ግን ብሩኬ አናዶታል፣ አናዶታል። እንደዛ ለምንስ መጨነቅ አለበት? እንዴት ማርት ይወራል ብሎ ነው ባንቺ ሲመጡበት አይወድምና። ቡራዬ እንግዲህ በንዴት ወደ አዲስ አበባ ከሄደ ሀይሚዬም ተከተለሽ ብቻሽን ትሄጃታለሽ ማለት ነው። ተግባባና እና ይኔ ውዶች በቃ በቀጣይ ቪዲዮ እስከምንገናኝ ባይ ባይ፣ እወዳችኋለሁ።